መጽሐፈ ዩዲት ምዕራፍ 15 በሰፈርም ያሉ ሰዎች በሰሙ ጊዜ እነርሳቸውም ስለተደረገው ነገር ደነገጡ። ፍርሃት እንቅጥቅጥ ያዛቸው። ሁሉም ደንግጠው ወደ ምድረ በዳና ወደ ጎዳና ወደ ተራራም አንድነት ሸሹ፣ እንጂ ከዚህ በኋላ ከባልንጀራው ጋር የቆመ ሰው የለም። በቤጤሌዋ ዙሪያ በተራራውና በሰፈር ያሉ ሰዎች ሁሉ እነርሳቸውም ተሸብረው ሸሹ። የዚያን ጊዜ አርበኞች ሰዎች የሚሆኑ የእስራኤል ልጆች ሁሉ ተነስተው ተከተሏቸው። ኦዚያንም የሆነውን ሁሉ ይናገሩ ዘንድ ሁሉም ይረዱ ዘንድ ጠላቶቻቸውንም ተከትለው ያጠፏቸው ዘንድ ወደ ቤቢና ወደ ሴሎ መስቴም፣ ወደ ቆላና ወደ ኮቢ፣ ወደ እስራኤልም አውራጃ ሁሉ ላከ። የእስራኤልም ልጆች በሰሙ ጊዜ ሁሉም አንድነት እስከ ኮቤ ድረስ ተከትለው አጠፏቸው። በጠላቶቻቸው ሰፈር የሆነውን ነገር ነግረዋቸዋልና፣ ከኢየሩሳሌም ከየአውራጃው የመጡ ሰዎች ሁሉ እንደዚሁ አጠፏቸው። ከገልአድና ከገሊላም የመጡ ሰዎች ተከተሏቸው። ከአውራጃዋና ከደማስቆ እስኪሻገሩ ድረስ ደርሰው ጽኑ ሰልፍ አድርገው አጠፏቸው። በቤት ኤሌዋም የሚኖሩ ሰዎች ሁሉ ወደ አርበኛው ሰፈር ወርደው ገንዘባቸውን በዝብዛዋቸው ፈጽመው ከበሩ። ከዚህ በኋላ የእስራኤል ልጆች ከተዋጉበት ተመለሱ። ብዙ ዘመን ሰፊ አውራጃቸውን ይዘውባቸው ነበርና በቆላና በደጋ ያለ አምባቸውን የቀረቦታቸውን ሁሉ ገንዘብ አደረጉ። ከፍ ያለ የካህን አለቃ ኢዮአቄም መጣ። በኢየሩሳሌም የሚኖሩ የእስራኤል ልጆች ሽማግሌዎችም እግዚአብሔር ለእስራኤል ያደረገውን በጎ ረድኤት ያዩ ዘንድ የወዲትንም ያዩዋት ዘንድ ከእርሷ ጋር ተድላ ደስታ ያደርጉ ዘንድ ወደ አንባው መጡ። ወደ እርሷ በገቡ ጊዜ ሁሉም አንድነት መረቋት። በኢየሩሳሌም ላይ አንቺም መቤት ነሽ፣ የእስራኤልም ክብራቸው ገናናነታቸው አንቺ ነሽ፣ የወገኖቻችንም መመኪያ አንቺ ነሽ። ይህ ሁሉ በእጅሽ ተደርጓልና፣ ይህንንም በጎ ነገር ለእስራኤል ሁሉ አድርገሻልና፣ እግዚአብሔርም እነሳቸውን ወዷልና ሁሉንም በሚገዛ በእግዚአብሔር ዘንድ ለዘላለሙ የከበርሽ ሁኚ አሏት። ሕዝቡም ሶስት ቀን ሰፈራቸውን በረበሩ ለዩዲትም የሆሎፎርኒስን ድንኳን የብሩን እቃ ሁሉ ዙፋኑን፣ ያለውንም ገንዘብ ሁሉ ሰጧት። ወሰደች። በበቅሏ ተቀመጠች። ሰረገላዎቿንም ነድታ ከራሷ ጋር ወደ አገሯ ገባች። የእስራኤልም ሴቶች ሁሉ ያዩዋት ዘንድ ይመርቋት ዘንድ ሮጠው ወጡ። ደግ በዓልንም አደረጉላት። ዘንባባውን በእጇ ያዘች። ከራሷ ጋር ላሉ ሴቶችም ሰጠች። እነርሱም አመሰገኗት። በሕዝቡ ፊት ሄደች። የሴቶችም ሁሉ አለቃቸው እሷ ናት። የእስራኤልም አርበኞች ሁሉ ፈጽመው እያመሰገኗት መሳሪያቸውን ይዘው ተከተሏት።